ኢትዮጵያን እንዳሳት ከሸዋ ህል በሰርገኛ ጎጃም ተርፎ ነጭ ማኛ በሩዝ ቁንጮ ለወረታ እንዴት ብዬ ልስራ ጎታ ወሎ አግንቼ የማሽላ ማሽላ ተፈልፍላም ጉንጫት ሞላ አዋሽ ሞልቶ አልሰው ቢገፋኝ ሐረር ገባው ሰንጋው ጠርቶኝ ድሬ ቆሜ በከዚራ እጅጅጋም ሰው ስጣራ መጓዝ ለምዶ የግራው ያመሌ ድንበር ያዘኛ ሞያሌ ዲላ ዲላ ሳልደር ይርጋ ጨፌ ጭሶ አባሮ ቡና ባፌ በሐዋሳም ፍቅር ጠንቶ ሰው ቆሞ አየሁን ሰት በልቶ ጅማ ቀርተሽ ሆይ ካጋሮ ልቤ ሲሮጥ እስከ ባሮ ባሮ አትበይ ሆድ ጋምቤላ ገንፎ ጠልቶ ወርቃይ ሞላ ሱዳን ጫፉ እስከ አሶሳ ቂጣ ረግጦስ ማን ተነሳ ሻሸመኔ ጸጉሬ ያደገ ድሬ ዱጦት ደብሩን ላጣ ሻሽ አልብሱት ንጉስ ካለ ዘይት ቀቡት አፋር ገብተሽ ወይ ኤርታሌ ላብ ጨርሶኝ አላመሌ በእንፏሎቱ ሽቅብስ ክንፍ አክሱም ያዘኝ ከግዜር ደጃፍ መረብ ወንዙ ላይ ቀንስ ድንበር ድበር ስሜ ስመለስ ልቤ ገፍቶኝ ገፍቶኛ ያለ ክንፍ በአባቴ ቤት ሆኖ ሰልፍ ዞር ስል ወደ አደዋ የአባቴ ጣት ትላለችዋ ጀግናው ወድቆ ፈሪው ቢገኝ ጣሊያን ወዲያ ማን ደርሶበት እግሬን አውጪኝ የግሬ ልጓም ስቦድሌ መቆረድ ሆይ ወይ መቀሌ የጁን ይዞም ባላ ማጣ ፍቅር ባይኖርም ሊመጣ መጓዝ መጓዝ ያርማጮ ሰው የጋይንቱ ጽድቅ አለበት በያመቱ የቋራም ሰው የፍላቂ ንጉስ ሆኗል ልጅ አዋቂ አሁንም እንደገና መጓዝ ጣናን ገዳም ውሃ ዋንቋት ነፍሴን አውጪኝ ስጋውጧት ከዳሞት ጫፍ ደጀን ወጥቶ ጸባይ ገተው ክንዱ ሰፍቶ ፍቅራይ ገፋ ለአምላክ ሞቶ መቻሊያው ቃል ልቡ ሰፍቶ አሁንም መጓዝ በሰላሌ ባምቦ መስመር ላም ገዝተን ቅቤና እንጥር በሱሉልታ በጉለሌ አዲስ ታየች በቀበሌ በአዲስ መጻፍ መደናገር ወርቀ ዘቦ ፍቅር ሲያጥር ገንዘብ በልጦት በግርግር ሲኦል ሆነች ምን ነው ሸገር? አሁንም መጓዝ ሲኦል ሆነች ምን ነው ሸገር? አሁንም መጓዝ